መሞት ፈልጌ አውቃለሁ። እግዚአብሔርን ሞት ጠይቄው አውቃለሁ። አስቤ አውቃለሁ። በጣም ሞክሬም አውቃለሁ። ምን በቅቢ በቃ ንስ ብዬ አውቃለሁ። የምንወዳቸውን ሳናመሰግን፣ ፍቅራችንን ሳንገልጽ፣ የበደልናቸውን ይቅርታ ሳንጠይቅ እጅ ቀናት ላይ አምስት ዓመት ተማርኩኝ ከዛ ወጣው ሶስት አመት አራት አመት እስከ አምስት አመት ድረስ የተለያዩ ስራዎች እየሰራውን ቢሆን ኢንጂነሪንግ ሰራው የማትፈልጊው ነገር ስትማሪ ደግሞ ለመስራት ሞራል ራስ አይኖርሽ። የህይወቴን አስር አመት ያ ልጆቼ ዶክተር ምናምን ኢንጂነር የሆነ ነገር እንዲሆኑ አልፈልግም። ልጆቻችንን ለማብቃት እኛ መብቃት አለብን። እራስን አለ መቀበል ራስን መጥላት፣ ራስን ዝቅ የማድረግ ሀሳብ ራሱን ያልተቀበለ ዓለም አይቀበለውም። ከቤት ማይወጣ ሰው አለ በውፍረቱ ምክንያት ሶስት ፓኬጅ አለ መቀየር ምንችለው መቀየር ማንችለው ምንቀበለው መኪናም ትሸልማለው የኛ መልካም መሆን የኛ መሰራት የኛ መገንባት ለብዙ ሰዎች ደግሞ ህይወት መገንባት ምክንያት ይሆናል። ሰላም፣ እንዴት ናችሁ? ቤቲ ልክነሽ ይባላለሁኝ የግል ስብዕና አሰልጣኝ እንዲሁም ደግሞ አማካሪ እንዲሁም ደግሞ ሽያጭ ላይ ነው የምሰራው። እንግዲህ መክሊት ላይ ልጆች አስተዳደግ ላይ ትራውማ ላይ እንዲሁም ደግሞ የምስጋና ህይወት ላይ ከመልሕቅ ፕሮግራም ላይ አውርተናል ማለት ነው። ነገ ስምንት ሰዓት ላይ ይጠብቁ።